በሲቢኢ የኢትዮጵያ ፕሪምየር ሊግ አንድ ሳካይ ጨዋታ ዛሬ ሲደረግ ኢትዮጵያ መድን ሸገር ከተማን አሸነፈ። ኢትዮጵያ መድን የካፍ ሻምፒየንስ ሊግ ጨዋታን በሚያደርግበት ወቅት የተራዘመው የሶስተኛ ሳምንት የሊጉ ጨዋታ ዛሬ በሐዋሳ ዩኒቨርሲቲ ስታዲየም ሲከናወን ኢትዮጵያ መድን ሸገር ከተማን አንድ ለዜሮ በሆነ ውጤት አሸንፏል። አማኑኤል ኤርቦ 48ኛው ደቂቃ ላይ ለኢትዮጵያ መድን ብቸኛዋን የአሸናፊነት ጎል አስቆጥሯል። ከውጤቱ በኋላ የወቅቱ የሊጉ ባለክብር ኢትዮጵያ መድን ነጥቡን 12 በማድረስ ደረጃውን ወደ 12ኛ ከፍ ሲያደርግ፣ ሸገር ከተማ በተመሳሳይ ነጥብ በግብ ክፍያ ብልጫ አስረኛ ደረጃ ላይ ተቀምጧል። ሁሉም ቡድኖች የዘጠነኛ ሳምንት ጨዋታቸውን በአጠናቀቁበት ሲቢ የኢትዮጵያ ፕሪምየር ሊግ ሲዳማቡና 20 ነጥቦችን በመያዝ በመሪነት ቦታ ላይ ሲቀመጥ ወልዋሏ ዩኒቨርሲቲ መቀለ ሰባ እንደርታና አርባ ምንጭ ከተማ የመጨረሻ ሶስት ደረጃዎች ላይ በሊጉ የተቀመጡ ቡድኖች ናቸው። በአዲስ አበባ ከተማ ከመደመር ትውልድ መጽሐፍ ከሚገኘው ሽያጭ ገቢ ባለፉት ዓመታት በሁለት ምዕራፎች ከ1530 በላይ የማዘውተሪያ ስፍራዎች ግንባታ ተከናውኗል። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ በላይ ደጀን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ባለፉት ጊዜያት በግለሰቦች የተያዙ የማዘውተሪያ ስፍራዎች ከሕብረተሰቡ በላይ የሆኑ ክፍያዎችን ይጠይቁ እንደነበር በማንሳት አሁን ላይ አስፈላጊ ጥናቶች ደርገው የሕብረተሰቡን አቅም ያገናዘበ ተመን የከተማ አስተዳደሩ ማውጣቱን ተናግሯል። ሱባለው ተሾመ ተጨማሪ አለው በጠቅላይ ሚኒስትር ዓብይ አህመድ አነሳሽነት በአፍሪካ መዲና አዲስ አበባ ከመደመር ትውልድ መጽሐፍ ከሚገኘው ሽያጭ ገቢ ባለፉት ዓመታት በሁለት ምዕራፎች ከ1530 በላይ የማዞተሪያ ስፍራዎች ግንባታ ተከናውኗል። በተለይም አሁን ካሉት የስፖርት መሰረተ ልማቶች የ70 በመቶ ግንባታ ተከናውኖ የተጠናቀቀው ባለፉት ሶስት ዓመታት ነው። በከተማዋ ባሉት 11 ክፍለ ከተማዎች ምቹ ያልነበሩና እድሳት የሚፈልጉ የስፖርት ማዞተሪያ ስፍራዎች ተሰርተው ለህብረተሰቡ ክፍት የሆኑ ሲሆን በርከት ያሉ ተጨማሪ ማዞተሪያ ስፍራ ግንባታም እየተ ከናወነ ይገኛል። የማዘውተሪያ ስፍራዎቹ መሰረተ ልማት በተለይም ለታዳጊዎች ትልቅ የምስራች ሆኖላቸዋል። የኮሪደር ልማቱ ስራ የከተማዋን ዓለም አቀፍ ተወዳዳሪነትም እያሳደገ ሲሆን የኮሪደር ልማቶች ካጎናጸፏት ጸጋ ህብረተሰቡ እንዲጠቀምም እየተደረገ ይገኛል። በቅርቡ የአዲስ አበባ ከተማ አስተዳደር ካቢኔ አምስተኛ ዓመት መደበኛ ስብሰባውን ባካሄደበት ወቅት የሁሉንም ስፖርት መሰረተ ልማቶችን ለከተማዋ ነዋሪ ተደራሽ ለማድረግና ተጠቃሚነት ለማረጋገጥ የስፖርት ማዘውተሪያ ስፍራ አነስተኛ ክፍያ ተመንና በነጻ መጠቀም የሚ በሚቻልበት አሰራር ላይ ተወያይቶ ውሳኔ ማስተላለፉ አይዘነጋም። የአዲስ አበባ ከተማ አስተዳደር ወጣቶችና ስፖርት ቢሮ ኃላፊ የሆኑት አቶ በላይ ደጀን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ባለፉት ጊዜያት በግለሰቦች የተያዙ የማዘውተሪያ ስፍራዎች ከህብረተሰቡ በላይ የሆኑ ክፍያዎችን ይጠይቁ እንደነበረና አንዳንዶቹ ተዘግቶ እንደሚውሉ በማንሳት አሁን ላይ አስፈላጊ ጥናቶች ተደርጎ የህብረተሰቡን አቅም ያገናዘበ ተመን የከተማ አስተዳደሩ ማውጣቱን ተናግረዋል። የክፍያ ተመኑን በተመለከተ በርካታ ጥናቶችን ስናጠና እነዚህን ጥናቶች በማድረግ የተለያዩ ባለድርሻ አካላትንም ስናወያይ ቆይተናል። ከዚህ አንጻር የክፍያ ተመኑን በቅርቡ የከተማችን ካቢኔ በተገኘበት ቀርቦ የጸደቀበት ሁኔታ ነው ያለው። የስፖርት ማዘውተሪያ ስፍራዎች ተጠቃሚነት የዋጋ ተመን ከፍተኛው በሰዓት አንድ ሺህ ዝቅተኛው አምስት መቶ ብር መሆኑን አቶ በላይ ገልጸዋል። ከፍተኛው ክፍያ በሰዓት ስናስቀምጥኛ እስከ አንድ ሺህ ብር ነው። ዝቅተኛ ደረጃ ተብሎ ደግሞ የሚወሰደው በሰዓት እስከ አምስት መቶ ብር ነው ማለት ነው። ስለዚህ ይሄ በየ ስፖርቶቹ ስታንዳርድ ስፖርት ማዘውተሪያ ስፍራዎቹ ስታንዳርድ መሰረት በሁሉም መስክ ቀርቧል። እሱ ወደ ታች ሰርኩላር ይወርዳል ማለት ነው። በተጨማሪም በየወረዳው የሚገኙ የታዳጊ ስፖርተኞች ፕሮጀክቶች፣ የአካል ጉዳተኞችና መስማት የተሳናቸው የህብረተሰብ ክፍሎች በነጻ የሚጠቀሙበትን አሰራር መዘርጋቱንም ተናግረዋል። በተለይ ፎከስ የምናደርገው ታዳጊዎች ላይ ነው። ታዳጊዎች በአካባቢያቸው ላይ ተደራጅተው እንቅስቃሴ የሚያደርጉ ታዳጊዎች አሉ። ሁለተኛው ደግሞ በአካባቢው ላይ መክፈል የማይችሉ ወጣቶች ሊኖሩ ይችላሉ። ሶስተኛው በተለይ ስፖርታዊ እንቅስቃሴ የሚያደርጉ የአካል ጉዳተኞችና መስማት የተሳናቸው ዜጎቻችን አሉ። እነዚህ በቀጥታ በነጻ እንዲጠቀሙ ለማድረግ የሚያስችል ክራይቴሪያዎች አሉ። ከተማ አስተዳደሩ ውሳኔውን በአጭር ቀናት ውስጥ ተግባራዊ ለማድረግ እየተንቀሳቀሰ እንደሚገኝ አነሱት። ኃላፊው በቀጣይ ኢትዮጵያ ዓለም አቀፋዊ ውድድሮችና የ2029 የአፍሪካ ዋንጫን ለማዘጋጀት ያቀደችውን እቅድ ለማሳካት የስፖርት መሰረተ ልማቶች አስተዋጽኦ የጎላ መሆኑን በመግለጽ በቅርቡ በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ላይ በታዳጊዎች የተመለከትነው ስኬት የዚህ ውጤት መሆኑን ተናግረዋል። የማዘውተሪያ ስፍራዎች ግንባታና የህብረተሰቡ ተጠቃሚነት አዲስ አበባን በአፍሪካ ተምሳሌት የሆነች ከተማ ያደረጋት የሚገኝ ሲሆን ከተማይቱን በስፖርት የአፍሪካ የትኩረት ማዕከል ያደርጋታል ተብሎ ይጠበቃል። የምሽት የስፖርት ዜናዎቻችን ይቀጥላሉ። ከውጭ በአፍሪካ ዋንጫው የ68 ዓመታት ታሪክ በ201 ሴኔጋል ሻምፒዮን የሆነችበት ውድድር ከማይረሱት የመድረኩ አጋጣሚዎች አንደኛው ነው። ሴኔጋል ከ57 ዓመታት ጥረትና ከሁለት የፍጻሜ ሽንፈቶች በኋላ የመጀመሪያ ዋንጫዋን ከፍ ያደረገችበትን አጋጣሚ ዮሴፍ ሹምዬ እንደሚከተለው ያስታውሰናል። ዕለተ እሁድ የካቲት 6 2022 በአፍሪካ ዋንጫው ታሪክ ከማይረሱ ቀናት መካከል አንደኛዋ ነች። በዚህ ዕለት የብዙ ከዋክብት መፍለቂያ የሆነችው ሴኔጋል ከረጅም ጊዜ ጥረትና ልብ ሰባሪ አጋጣሚዎች በኋላ የአፍሪካ ዋንጫውን ከፍ አድርጋለች። ለበርካታ አስርተ ዓመታት ብሔራዊ ቡድኗ በጥንካሬው እየተመሰከረለት ሆኖ ቆይቷል። ልዩ ተሰጥኦ የታደሉ ለእግር ኳስ የሚንቀለቀል ፍላጎት ያላቸው በርካታ ከዋክብትም ከዚች ሀገር ተገኝቷል። ባለመድረክ መድመቅ የቻሉ ብዙ ተጫዋቾችን ብታፈራም የአፍሪካ ዋንጫው ግን እንደ ሰማይ ርቃት ኖሯል። ሁለት ጊዜም ለፍጻሜ ደርሳ በባዶ ተመልሳለች። አንደኛው አስቆጪ አጋጣሚ በ2002 ነበር የተፈጠረው። እንደ ሌላ ጂዲዩፍ ሄነሪ ካማራ፣ ካሊዱ ፋዲጋ ና አሌዩ ሲሴን የመሳሰሉ አስደናቂ ተጫዋቾችን የያዘው ስብስብ በፍጻሜው ከካሜሩን ጋር ለ120 ደቂቃዎች ተፋልሞ በመጨረሻም በመለያ ምት 3 ለ2 ተሸንፏል። ከዚህ በኋላ ሴኔጋል ዳግም የአፍሪካ ዋንጫ ፍጻሜ ላይ ለመገኘት እስከ 2019 መጠበቅም የግድ ብሏት ነበር። በዚህ ውድድር ደግሞ በ2002 በተጫዋችነት የፍጻሜ ተፋላሚ የነበረው አሌዩ ሲሴ በአሰልጣኝነት ሲ ሲመጣ ቡድኑም እንደ ሳዲዮ ማኔ፣ ካሊዱ ኩሊባሊ፣ ኢስማኤል አሳር ና ኤድዋርድ ሜንዲ አይነት ታላላቅ ተጫዋቾችን ይዞ ነበር። ነገር ግን ለሴኔጋል የመጀመሪያውን የአፍሪካ ዋንጫ ማምጣት አልቻለም። የቴራንጋ አንበሶቹ በፍጻሜው በአልጄሪያ አንድ ልባዶ ተሸንፈው በተሰበረ ልብ ወደ ዳካር ተመልሰዋል። እንግዲህ ይህ ሁሉ የልብ ስብራትና የፍጻሜ ሽንፈት ነው የ2021ዱን የአፍሪካ ዋንጫ ድል የማይረሳ የሚያደርገው። በዚህ ውድድር አሊዩ ሲሴ አሁንም የቡድኑ አሰልጣኝ ሆኑ፣ እነ ሳዲዮ ማኔ ና ካሊዱ ተጫዋችነት ታሪክ ለመቀየር ወደ ካሜሩን አቀንተዋል። ከመጀመሪያው ጀምሮ አጫዋወታቸውም ፍጹም ጥንቃቄ የተሞላበት ነበር። በምድብ ጨዋታዎች ሴኔጋል አንድ ግብቻ አስቆጥራ መረቧን ሳታስደፍር የምድቡ የበላይ ሆና አጠናቀቀች። በጥሎ ማለፉ ደግሞ ኬፕ ቨርዴን በሳዲዮ ማኔ ና ባምባ ዲየንግ ግብ ሁለት ለባዶ ረታች። በሩብ ፍጻሜውና ግማሽ ፍጻሜውም ኢኳቶሪያል ጊኒና ቡርኪና ፋሶን በተመሳሳይ የሶስት ለአንድ ውጤት በማሸነፍ በታሪኳ ለሶስተኛ ጊዜ ለፍጻሜው በቃች። የቴራንጋ አንበሶቹ በፍጻሜው ለሶስተኛ ጊዜ ላለመሸነፍ ዋንጫውንም ለመጀመሪያ ጊዜ ወደ ዳካር ለመውሰድ ሳዲዮ ማኔ ከመሐመድ ሳላህ ሴኔጋል ከግብፅ እልህ አስጨራሽ ፉክክርን አድርጓል። ሴኔጋል በጨዋታው የፍጹም ቅጣት ምት አግኝታ ሳዲዮ ማኔ ሲያመክን፣ ግን ሁሉም የቴራንጋ አንበሶቹ በፍጻሜ የመሸነፍ እርግማ ናቸው አሁንም አላበቃለትም ብለው ነበር። ነገር ግን ታሪክ ለመቀየር የቆረጠው ስብስብ 120 ደቂቃዎችን በቁጭት ተፋልሟል። አሸናፊውን ለመለየት ግን የፍጹም ቅጣት ምት የግድ ብሎ ነበር። ወሳኙን የመጨረሻ የመለያ ዓመት ሳዲዮማኔ ማኒ አስቆጥሮ የቴራንጋ አንበሶቹ ፈሮኖቹን አራት ለሁለት በሆነ ውጤት ምረቱ ሶስት የፍጻሜ ጨዋታዎችን ታግሰው በመጨረሻም ዋንጫውንም ከፍ አደረጉ። አስደናቂ የመከላከል ጥምረት፣ የአሰልጣኝ አሊዩ ሲሴ ቡድንን የመምራት አቅም፣ እንደ ሳዲዮ ማኔና ካሊዱ ኩሊባል ያሉ ምርጥ ተጫዋቾች፣ የስብስቡ ጥራትና ጥልቀት በመጨረሻም ሴኔጋልን የአፍሪካ ሻምፒዮን አድርጓታል። ከ57 ዓመታት ጥበቃ በኋላም አሊዩ ሲሴና ስብስቡ ዋንጫውን ወደ ዳካር ወስደዋል። ይህ ፍጻሜም በአፍሪካ ዋንጫው ታሪክ በጉልህ ከሚታወሱት መካከል አንደኛው ነው። የአውሮፓ ሻምፒዮንስ ሊግ ስድስተኛ ዙር ጨዋታዎች ዛሬም ሲቀጥሉ ሪያል ማድሪድ ከማንቸስተር ሲቲ በሳንቲያጎ በርናቡ የሚያደርጉት ጨዋታ ትኩረትን አግኝቷል። ሁለቱ ቡድኖች ለ15ኛ ጊዜ በሚፋለሙበት ጨዋታ በጨዋታ ዣቪ አሎንሶ እና ፔፕ ጋርዲዮላ ለመጀመሪያ ጊዜ ይገናኛሉ። ህሊና ዳነ ከቅርብ ዓመታት ወዲህ በአውሮፓ ቻምፒየንስ ሊግ በጉጉት ከሚጠበቁ ጨዋታዎች አንዱ ሆኗል። ሪያል ማድሪድ ከማንቸስተር ሲቲ። ሁለቱ ክለቦች በቻምፒየንስ ሊጉ የሚታወሱ ድንቅ ፉክክሮችን ያደረጉ ሲሆን ዛሬ ምሽት በመድረኩ ለ15ኛ ጊዜ ይገናኛሉ። የባየር ሙኒክ ተጫዋች እያለ በፔፕ ጋርዲዮላ ሰለጠነው ዣቪ አሎንሶ ወደ አሰልጣኝነቱ ከመጣ በኋላ ለመጀመሪያ ጊዜ የቀድሞ አሰልጣኙን በተቃራኒ በሚገጥምበት ጨዋታ ሰሞኑን ካለበት ጫና ነፃ የሚያወጣው ድል ይሻል። የነጮቹን መልበሻ ክፍል መቆጣጠር አልቻለም ተባለ የሚገኘው የ44 ዓመቱ አሎንሶ ከአምስት የላሊጋ ጨዋታዎች ቡድኑ ያሸነፈው አንዱን ብቻ ሲሆን፣ በተለይም ባሳለፍነው ቅዳሜ በሳንቲያጎ ቤርናቦ በሴልታ ቪጎ መሸነፉ የክለቡን ፕሬዝዳንት ፍሎሬንቲኖ ፔሬዝን ጭምር ማስቆጣቱ የሚታወስ ነው። ስለዚህ የዛሬ ምሽቱ ውጤት የአሰልጣኙን እጣ ፈንታ የመወሰን አቅም እንዳለው ከስፔን የሚወጡ ዘገባዎች ጠቁመዋል። በሌላ በኩል ከሶስት ተከታታይ ድል በኋላ ወደ ስፔን ያመሩት የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ከሪያል ማድሪድ ጋር 27 ጊዜ ተገናኝተው 13ቱን ሲያሸ ያሸንፉ የተሸነፉት በሰባት ጨዋታዎች ብቻ ነው። ነገር ግን ባለፉት ሁለት ተከታታይ ጨዋታዎች በሎስ ብላንኮሶቹ መሸነፋቸው የሚታወስ ነው። በፕሪምየር ሊጉ ጥሩ መሻሻል ያሳየው ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግ ውጤቱ የሚያኮር አይደለም። ከአምስት ጨዋታ አስር ነጥብ የያዘው ሲቲ ቀጣይ ወደ ጥሎ ማለፍ ከሚገቡ ስምንት ክለቦች አንዱ ለመሆንም ከዛሬው ጨዋታ ሶስት ነጥብ ይፈልጋል። በመድረኩ ካደረጋቸው አምስት ጨዋታዎች በሶስቱ የተሸነፈው የፔፕ ጋርዲዮላ ቡድን አስራ ሁለተኛ ደረጃ ላይ የተቀመጠ ሲሆን አራት ጨዋታዎች ያሸነፈው ማድሪድ ስድስተኛ ላይ ይገኛል። በምሽቱ ጨዋታ በቻምፒየንስ ሊጉ አምስት ጨዋታዎች ዘጠኝ ጎሎችን ማስቆጠር የቻለው የክለቡ ወሳኝ ተጫዋች ክሊያን ምባፔ በገጠመው ጉዳት ላይ ይሰለፍ ይችላል የተባለ ሲሆን፣ ፈረንሳዊ አጥቂ የማይሰለፍ ከሆነ ጫና ውስጥ ለሚገኘው አሰልጣኝ ጃቪ አሎንሶ ሌላ ፈተና ይሆናል። በተጨማሪ ማድሪድ የአሌክሳንደር አርኖልድ፣ ዳኒ ካርቫሃል፣ ዲን ሆይሳን፣ ዴቪድ አላባ ና ሌሎች ተጫዋቾችን ግልጋሎት አያገኝም። በሲቲ በኩል ሮድሪ ና ማቴዎ ኮቫቲች አሁንም በጉዳት የማይሰለፉ ተጫዋቾች ሲሆኑ የጆን ስቶንስ መሰ ሰለፍም አጠራጣሪ ነው። ዛሬ ምሽት ሁሉም አይኖች ሳንቲያጎ በርናባው ላይ ይሆናሉ። ሁለቱ የአውሮፓ ግዙፍ ክለቦች ቀጣዩን ምዕራፍ ለመጻፍም ተዘጋጅተዋል። ጨዋታው ምሽት አምስት ሰዓት ላይ ይጀምራል። ከሌሎች የዛሬ የአውሮፓ ሻምፒየንስ ሊግ ጨዋታዎች መካከል የፕሪሚየር ሊጉና የሻምፒየንስ ሊጉ መሪ አርሰናል ወደ ቤልጅየም አቅንቶ በተመሳሳይ ምሽት አምስት ሰዓት ላይ ክለብ ብሩጅን ይገጥማል በጉዳት ለሁለት ወራት ከሜዳ ይርቃል የተባለውን ማክስ ዶማንን ጨምሮ ህመም ላይ እንዳል የተገለጸው ዲክላሬስ ገብርኤል ማጋሌሽ እና ዊሊያም ሳሊባ ዛሬ በመድፈኞቹ በኩል ከማይሰለፉ ተጫዋቾች መካከል ናቸው ፔኤስጂ ከአትሌቲክ ቢልባው ጁቬንቱስ ከፓወስ ቦርሺያ ዶርትመንድ ከቦዶ ግሊምት ባይሊቨርኩሰን ከኒውካስል ዩናይትድ እንዲሁም ቤኔፊካ ከናፖሊ ሌሎች ዛሬ የሚጠበቁ የአውሮፓ ሻምፒየንስ ሊግ የስድስተኛ ዙር ጨዋታዎች ናቸው ግብፅ አጥቂ ሞሐመድ ሳላህ በሊቨርፑል ከሚኖረው ቀጣይ ቆይታ ጋር በተያዘ በርካታ ሳይቶች አሁንም እየሰጡ ይገኛሉ። የ32 ዓመቱ ሞሳላ ከአሰልጣኙ ጋር ያለው ግንኙነት ጥሩ እንዳልሆነ መናገሩና በቡድኑ እየሰጠው ባለው ትኩረት ደስተኛ እንዳላደረገው መግለጹን ተከትሎ ከቀድሞ የሊቨርፑል እንዲሁም ሌሎች የእግር ኳስ ኮከቦች ተቃውሞን አስተናግዷል። የቀድሞ የቀዮቹ ስኬታማው ተጫዋች ስቴቨን ጄራርድ ሳላህ ከሚሰጣቸው ተቃርኖ የሆኑ ሀሳቦች መቆጠብና ውሳኔዎችን መቀበል እንዳለበት ተናግሯል። ሌላኛው የቀድሞ የሊቨርፑል ተጫዋች ጂሚ ካራገር ሞ ሳላህ ከሊቨርፑል በፊት ይሄ ትልቅ ስም አልነበረውም፣ አሁንም ከቡድኑ አይበልጥም የሚል አነጋጋሪ ሀሳብን መስጠቱ የሚታወስ ነው። የቀድሞ የመድፈኞቹ ስኬታማ ተጫዋች ቴሪ ዳንኤል ሆነሪ በእግር ኳስ ሕይወቱ ካሰለጠኑት አርሰን ቬንገርና ፔፕ ጋርዲዮላ ጋር ሰጣ ገባ ውስጥ ገብቶ የሚያውቅ ቢሆንም በይፋ ግን እንደዚህ አይነት ሀሳቦችን ሰጥቶ እንደማያውቅና ሳላ ከእንደዚህ አይነት አስተያየቶች መቆጠብ እንዳለበት ተናግሯል። ከሳምንት በኋላ ለአፍሪካ ዋንጫ የግብፅ ብሔራዊ ቡድን ስብስብን የሚቀላቀለው ሞሳላ ትናንት በአውሮፓ ሻምፒየንስ ሊግ ሊቨርፑል ኢንተር ሚላንን ሲያሸንፍ ከስብስቡ ውጭ መደረጉ